ሕይወቷ ካለፈ ሳምንት ሊሞላት ሰዓታት ሲቀሩ የቀነኔ ደም ያረፈበት አንድ ማስረጃ መገኘቱ አሁን ተሰምቷል። የኦሮምኛ አቀንቃኙ አንዱ አለም ጎሳ ጮኛ የነበረችው ቀነኔ አዱኛ የሞቷ ምክንያት እጅግ አወዛጋቢ ና አስጨናቂ ሆኖ ሰንብቷል። ዛሬ የተሰማው ዜና ግን ነገሩን ወደ ማብቂያው ያቃረበዋል። አባቷ እኔ ስለ ሁለቱ የማውቀው ነገር የለም ቢሉም ቀነኔ አዱኛ በአርቲስቱ ቤት መኖር ጀምራ ነበር። ከዛሬ ነገ እንጋባለን የሚል እቅድ እንደነበራቸውም ተሰምቷል። በመሀል ሞት የሚባል ክፉ ይህችን ፍልቅልቅ ንስት ይዟት ጭልጥ አለ። እንጂ የሞቷ ምክንያት በፖሊስ እየተጣራ ነው ቢባልም፣ ዛሬ ግን እጅግ አስደንጋጭ ማስረጃ ወጥቷል። የአንዷለም ቤት ተፈትሿል። የተገኘው ማስረጃም የብዙዎችን እጅ ባፋስ ጭኗል። የሞዴል ቀነኔ ጉዳይ አሁን ወደ መደምደሚያው እየደረሰ ነው። ያልተጠበቁ መረጃዎች አፈትልከው እየወጡ ይገኛሉ። አሁን የተሰማው መረጃ ደግሞ ጉዳዩን የበለጠ የሚያረጋግጥና የሟች ቀነኔ አዱኛ ደም የሚመልስ የማያዳግም ማስረጃ መሆኑ እየተነገረ ነው። ፖሊስ የአንዷለምን መኖሪያ ቤት ሲፈትሽ ተደራራቢ ምንጣፍ መኖሩንና ምንጣፉ ሲገለጥ የተገኘው አሰቃቂ ነገር ቀነኔ ከፎቅ ተወርውራ አሊያም ራሷን አጥፍታ እንዳልሆነ በግልጽ የሚያሳይ መረጃ ሆኖ ተገኝቷል። ምንም እንኳን ጉዳዩ በህግ ጥላ ስር ያለ ቢሆንም የአስከሬን ምርመራ ውጤት እስካሁን የውሃ ሽታ ቢሆንም ግን ሞዴል ቀነኔ ራሷን እንዳላጠፋች መረጃዎች ሁሉ ቀነኔ እንደተገደለች እንጂ እንደተባለው መኖር ደክሟ ታሊያም በህይወት ተስፋ ቆርጣ ራሷን ከፎቅ አልወረወረችም። አባቷ ልጄን አውቃታለሁ ራሷን አታጠፋም ሲሉ የልጄ ደም እንደ ሃጫሉ ሆኖ እንዳይቀር ማለታቸውን አምላክ የሰማቸው ይመስላል። ከሰዓታት በፊት ይሄ የቀነኔ ፎቶ በማህበራዊ ሚዲያ ሲንሸራሸር ቀነኔ አካላዊ ጥቃት ይደርስባት እንደነበር ፍንትው አድርጎ ያሳየ መረጃ ሆኖ ተገኝቷል። አሁን ደግሞ ከዚህም ላቅ ያለ መረጃ እንደገና ጉዳዩን ከማንም በላይ ትኩረት ሰጥቶ ሲከታተል የነበረው በዮኒ ማኛ በኩል ተገኝቷል። በርካቶች እንደተለመደው ለማወዛገብና ለመታወቅ ነው የምታወራው ቢሉትም ግን ሊረሳ ዳር ዳር ያለውን የቀነኔን ጉዳይ እናንተ ብትተውት እንኳን እኔ አልተውም በማለት ቀነኔ አካላዊ ጥቃት ደርሶባት ፊቷ በላልዞ የሚያሳየውን ምስል ሳይቀር ለሕዝቡ ያጋራው ራሱ ዮኒ ማኛ ነው። ታዲያ ነገሩን ወደ ፖለቲካ አታዙሩት እያለ ሲናገር የነበረው ይሄ ሰው እንደውም ማስረጃ እየላኩልኝ ያሉት የዛው የኦሮሞ ተወላጆች ልጆች ናቸው ብሎ ሲያመሰግናቸውም ተደምጧል። ታዲያ ይህ የተገኘ የተባለው መረጃም በደም የተለወሰ ምንጣፍ ፖሊሶች አግኝተዋል፣ አረጋግጫለሁ ብሏል። ከራሷ እንደ በት ስሙት እስኪ። የታችን ደም እየተጣራ ምላሽ እያገኝላት ነው፣ ምላሽ እየተገኝላት ነው። እግዚአብሔር የተመሰገነ ይሁን። የቀነኒ ደም እግዚአብሔር ምላሽ እየሰጠ ነው። ለእናንተ ስላልተዋጠላችሁ ልትደባበቁ የሞከራችሁ ሰዎች ትላንትና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 ስቃይዋን በልታ ስቃይዋን አብትቶ አብልቶ እንዳጠፋት ሕዝብ እንዲረዳልኝ ፈልጋለሁ። ስለዚህ ነገር እያንዳንዳችን ፍርድ ለዚች ለዚች ምስኪን ለዚች መስኪን ፍርድ ይገባል። ከቀነኔ ሞት በኋላ በርካቶች ሴቶች በወንድ ጥቃት እየደረሰባቸው ያለውን ጉዳት አምርረው እየተቃወሙ ይገኛሉ። ፍትለ ቀነኔ ሲሉ ዛሬ የሞዴሏን ሕይወት የቀጠፈ ልማድና ወንጀል ነገ ተመልሶ የሌላ ሰውን ደጅ እንዳያንኳኳ ጥረት አድርገዋል። በሶሻል ሚዲያ የሚታዩ ሳቆች ሁሉ ከጀርባ ያዘሉትን ትንባና መከራ እንዳለ አሁን ገባን ያሉን ብዙ ናቸው። ቀነኔ በቲክቶክ መንደር የምትታወቀው በፈገግታዋ በጭፈራና በደስቷ ብቻ ነው። የቤቷን ነገር የልቧን አዘንና አካላዊ ጉዳቷን ለማንም አውጥታ አልገለጠችም። እውነት እያደር ይጠራል እንዲሉ መረጃ ማስረጃን እየወለደ አሁን ነገሮች ሁሉ ፊታቸውን ወደ አንድ አቅጣጫ አዙረዋል። ምንም እንኳን የቀነኔን ሕይወት ባይመልስም ይህች ሩጣ ያልጠገበች አይነግቡ ሴት ዳግም በቲክቶክ መንደር ፈገግ ብላ እየተወዛወዘች ባናያትም የአባቷ ቃል እንዳለ የልጅቷ እውነት መውጣቱ ግን ለቤተሰብ አለፍ ሲልም እሷን መሳይ በርካታ ሴቶች የፍትህ ያለህ እያሉ ለሚጮሁ ላዘኑ ልቦች ጭላንጭል ተስፋና መጽናኛ ይሆናል።